ቅድሚያ ይህንን መልእክት ሰምታችሁ ሀሳብ፣ አስተያየት እንዲሁም ደግሞ ሼር እንድታደርጉት በአክብሮት በትህትና ጠይቃችኋለሁ። ትናንትና እንግዲህ የሃይሚ እናቷ እንግዲህ ልደቷ ነው ማለት ነው። አይታችኋል ብዬ ተስፋ አደርጋለሁ። ልደቷ ነው። ነገር ግን ዛሬ ለአንዳንድ ሰዎች መልእክት አለኝ ማለት ነው። እውነት ለመናገር አንዳንዶቻችን በምን እንደምናስብ አናቅም። በእርግጥ አልፈርድባችሁም። የሰው ልጅ ሰፕራይስ ያደርግ ልጅ ግዴታ ቪዲዮ መቅረጽ አለበት ይመስለኛል። አሁን አሁን ሳስበው ማለት ነው እንደዚ አይነት ነገር ነው የሚመስለኝና ባየሁት ነገር ነው ዛሬ ሀሳብ ልሰጣችሁ የመጣሁት። በቅድሚያ እንኳን ተወለዱ ማዘርዬ፣ እርሜ ጤና ይስጠወት። እውነት ደስ ይላሉ። በዚህ አጋጣሚ እውነት እኔ እንጃ የአብርሽ እህቶች ኤልዱ ኤልዱና ብዙ በጣም ትለያላችሁ። እርግት ያላችሁ ማርያምን በቃ ምን ልበላችሁ ደርባባዎች ማለት ነው። ደርባባዎች ናቸው እንዳለ ሁሉም ሴቶቹ እርግት ያሉ ደርባባዎች። ሃይሚን ብትሆን ደስ ነው የሚሉት እውነት ለመናገር እና መልካም ልደት ብያለሁ እርሜ። ዘመኑን ይባርክለት ፈጣሪ እላለሁ። ሰላም እንዴት ናችሁ ደህና ናችሁ አቢነ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ አብራችሁ ላላችሁ አመሰግናለሁ ሰላም ጤና ፍቅር ከእናንተ ጋር ይሁን እያውቅ በአዲስ መጥቻለሁ የቪዲዮ ከተመቻችሁ ላይክ ሸር ማስተያየታችሁ እንድሰጡ በአክብሮት በትህትና ነው የምጠይቃችሁ የዚህን ሀሳብ ልሰጥበት የመጣሁት እኔ በነገራችን ላይ እንደዚህ ሰውንም ተከትዬ የማየት ማላይም ኮሜንትም እንደዚህ ብዙም ቼክ አላረግም እና አንዳንዶቻችሁ በምን አይነት መንገድ እንደምትረዱት አልገባኝም ብዬ ነው ማለት ነውና እንዴት ሀይሚ የትናንትና ሀይሚና ሀይሚያው ሀይሚ እንዴት የእናቷን ልደት አላከበረችም የምትሉ አላችሁ። እና ቲክቶክ ላይ አንዳንድ ሰዎች ማለት ነው። ለእናንተ ነው መልስ ልሰጣቸው የመጣሁት። እናቷንስ እንዴት ሰርፕራይዝ አታረጋትም የምትሉም አላችሁ። ለእሱም መልስ ነው የምሰጣቸው ዛሬ አንዴ አንዴ ሰፕራይዝ ሲደረግ እኮ ብዙ ጊዜ ቪዲዮ ላይ ቀረጽ ይችላል። ይሄን ልትረዱ ይገባል። ሀይሚ እናቷ ለእናቷ ወይም ደግሞ ልብስ ወይም ደግሞ ሌላ ነገር ሳትገዛ ሳታደርግላት ቀርታ አይደለም። ሀይሚ ካሜራ ላይ ማውጣት ብዙም እንትን አይላትም። ማዘርን ደግሞ ታቋቸዋላቸው። ከነአብርሽ ጋር ከነጋሻይ ጋር ሲመጡ ራሱ ተውኝ፣ እኔ አልወድም ነው የሚሉት ማለት ነው። ካሜራ አይወዱም ሲጀመር ማለት ነው። እና አንዳንዶቻችሁ በምን አይነት መልክ እንደምትረዱት አላቅም ሀይሚ ምንም ብትሏት ምንም ብትሏት ምንም የሚመልሳት እና ምንም ነገር የሚነካ ሰው የለም። እውነት ለመናገር ግን እናንተ ቲክቶክ ላይ እያየው ያለው ሰዎች ሰውና ሰው እንትን ለማድረግ ባትሞክሩ አሪፍ ነው። ባይነኝ እውነት እኔ በዚህ ቪዲዮ ባልሰራበትም ደስ አይለኝም ግን ያየሁትን ነገር ነው ልላችሁ የመጣሁት። በዚህ ሀይሚ ለእናቷ ሳታረግላት ወይም ሳታግዛት ወይም ሳትረዳ ቀርታ አይደለም ካሜራ ስለማትቀርጽ ነው። ከካሜራ ጀርባ ነው ለእናቷ ማድረግ ያለባትን ነገር የምታደርገው። ሀይሚ እንኳን ለእናቷ አይደለም ለሌላ ሰው ርሩ ናትና በዚያ መልክ ባታስቧት ብዬ አስባለሁ ማለት ነው እና ትናንትና ደግሞ ልደቱ ላይ ስለሌለች እሷ ሌላ ልደት እያከበረች እናቷ ልደት የምትሉም ብዙዎች አላችሁ። እሷ ብቻ አይደለችም የሌለችው፣ አብረሽም የለም፣ ኤፍሬምም የለም። ሴቶቹ ልጆቿ ናቸው። እንዲ እንግዲህ እነዚህ ፋንዲሽ የሆኑ ልጆቿ ናቸው ከበው ሰብስ እንትን ያረጓት ልደቷን ያከበሩላት፣ ምንም ችግር የለውም። እና የሰው ልጅ ካሜራ ቅርጾ ካላሳየ በቃ እናቱን አይወድም እናቱን ምን አይልም ማለት አትችሉም። ቆም ብላችሁ ለማሰብ ሞክሩ ውዶች፣ እየላሉ በዚህ አጋጣሚ ማለት ነው ሀይሚ እንደ የምታስቡ ያስተው አደለች። እኔ ስጀምር ሀይሚ ስመለከታት ውስጧ ራሱ የዋህ ነገር ነው የምትመስለኝ እውነት ለመናገር እውነት ለመናገር የዋህ ብትሆን አይደል እንዲህ ተሰራቸው ያሉትን ሰዎች እያመጡ ከፍ እያረጉ እያሳደጉ የሚወስዷቸው። ተው እንጂ! ቆም እያለን እናስብ እንጆዶች፣ እና ለማሰብ ንሞክር እና ባካችሁ። ቲክቶክ ላይ አንዳንድ እውነት ዥልጥ ያላችሁ ዥልጦች አላችሁ፣ ይቅርታ አርጉልኝ፣ እና ቲክቶክ ላይ ማለት ነው ምን እናውራ ምን እናገር የምትሉ አላችሁ። እናንተ ግን እኔ እንጃ፣ ልብ ይስጣችሁ ፈጣሪ። እውነተኛ አድናቂ እውነተኛ ወዳሽ ከሆናችሁ እንደዛ አትሆኑ። ሃይሚ ምንም ብትሉ ምንም ከእናቷ ምንም እናት እናት ናት፣ ልጅ ልጅ ናት። እናንተ አውረታችሁ ወይም ደግሞ አብከታችሁ ትቃራላችሁ እንጂ ምንም የሚነካት ነገር የለም። ልደቷን ለምን ቆማ አላከበረችላትም ለምን አትበሉ። ሃይሚ ሁሉን ነገር ምታቅ ልጅ ናት። ጠንቀቃ ታቃለች። እናቷ እናት ናት፣ ልጅም ልጅ ናት። በእንደዚህ አይነት ውስጥ ባትገቡ እናቷን እያመጣችሁ አረ ሰው ከባድ ነው ውዶች። ለማንኛውም ማዘርዬ እንኳን ተወለዱ፣ የሃይሚሻ እናት ማለት ነው። መልካም ልዴት። ፈገግታችሁ ደስ የሚል እንዳለ የምትወደዱ ፍቅር የሆናችሁ ቤተሰቦች እውነት ፍቅር የሆናችሁ ቤተሰቦች ናችሁ። ፍቅር አብረሽም አሁን ነው ወደ አዲስ አበባ ከገባው በኋላ ነው ነገሮ የተበላሸው እንጂ ፍቅር የሆነው ቤተሰቦች ናቸው። እውነት ለመናገር ደስ የሚሉ ታይቶ የማይጠገቡ ምርጥ ቤተሰቦች ናቸው። ኤልዱ ና ቡዙዬ በጣም ነው የምወዳችሁ ማርያምን ለሰው ልጅ ያላችሁ ክብር የእውነት በጣም በጣም ነው የምወዳችሁ ማከብራችሁ፣ የእውነት ደስ የምትሉ ናችሁ። እውነት ለመናገር እና ፈጣሪ እርሜና ጤና ይስጣችሁ። ለእናንተም ነገ እናንተም ልጃችሁ አድጎ እንደዚህ ሀፒ በርዝዴይ ብሎ የሚያከብርላችሁ ያርግላችሁ እላለሁ በዚህ አጋጣሚ እንግዲህ ይሄን ለማለት ነው የመጣሁት እናንተ ደግሞ የመሰላችሁን ሐሳብ አስተያየት ስጡበት ሃይሚን ለቀቅ አርጓት እላለሁ በዚህ አጋጣሚ ምንም ብትሏት አሰማችሁም ለነገሩ ምንም አውርታችሁ ምን ብላችሁ ትቀራላችሁ እንጂ ሃይሚ ምንም ቸክም አታረጋችሁ ይሄንን ልታወቅ ይገባል እላለሁ አመሰግናለሁ መልካም ቆይታ የሆንላቸው በአዲስ ቪዲዮ እንመለሳለን እንግዲህ ማዘብዬ የሃይሚሻና መልካም ልደት ብለናል ይህን ለማለት ነው የመጣሁት ባይ ባይ እወዳችኋለሁ